ምዕራፍ ስምንት የማያይ መጉደል። እግዚአብሔርም ኖኅን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ፣ እንስሳውንም ሁሉ፣ አዕዋፉንም ሁሉ፣ የሚንቀሳቀሰውን ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አመጣ። ውሃውም ጎደለ። የቀላዩ ምንጮች የሰማይ መስኮቶች ተደፈኑ። ዝናብም ከሰማይ ተከለለ ተከለከለ ውሃውም ከምድር ላይ እያደር እየቀለለ ይሄድ ጀመር። ከመቶ አምሳ ቀንም በኋላ ውሃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በሀያ ሰባተኛው ቀን በአራራት ተራራ ላይ ተቀመጠች። ውሃውም እስከ አስረኛው ወር ድረስ ይጎድል ነበር። በአስራ አንደኛ ወር ከወሩም በመጀመሪያው ቀን የተራሮች ራሶች ተገለጡ። ከአርባ ቀን በኋላ ምኖ የሰራውን የመርከቢቱን መስኮት ከፈተ። ከምድርም ላይ ውሃው ጎድሎ እንደሆነ ያይ ዘንድ ቁራውን ላከው፣ እርሱም ሄደ። ነገር ግን ውሃው ከምድር ላይ እስኪደርቅ ድረስ አልተመለሰም። እርግብንም ውሃው ከምድር ፊት ጎድሎ እንደሆነ እንድታይ ከእርሱ በኋላ ላካት። ነገር ግን እርግብ እግሯን የምታሳርፍበት ስፍራ አላገኘችም፣ ወደ እርሱ ወደ መርከቢቱ ተመለሰች፤ ውሃው በምድር ላይ ሁሉ ነበረና፣ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከብ ውስጥ አገባት። ከዚያ በኋላ ደግሞ ሰባት ቀን ቆይቶ እርግብን እንደገና ከመርከብ ላካት። እርግብ በማታ ጊዜ ወደ እርሱ ተመለሰች፣ በአፏም እንሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃው እንደ ጎደለ አወቀ። ደግሞ ሰባት ቀን ቆይቶ እርግብን ላካት፣ ዳግመኛም ወደ እርሱ አልተመለሰችም። በኖህ ዕድሜ በስድስት መቶ አንድ ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህም የሠራትን የመርከቢቱን ክዳን አነሳ፣ እነሆም ውሃ ከምድር ፊት እንደደረቀ አየ። በሁለተኛውም ወር ከወሩ በሀያ ሰባተኛው ቀን ምድር ደረቀች። እግዚአብሔርም ለኖህ እንዲህ ብሎ ነገረው፦ አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘ ከመርከቡ ውጣ። ከአንተ ጋር ያሉትንም አራዊት ሁሉ ሥጋ ያላቸውን ሁሉ ወፎችንም፣ እንስሶችን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ከአንተ ጋር አውጣቸው። በምድር ላይ ብዙ ተባዙ፣ ምድርንም ሙሏት። ኖኅም ሚስቱን፣ ልጆቹንና የልጆቹንም ሚስቶች ከእርሱ ጋር ይዞ ወጣ። አራዊት ሁሉ እንስሳም ሁሉ ወፎችም ሁሉ በምድር ላይ የሚርመሰመሰው ሁሉ በየወገናቸው ከመርከብ ወጡ። ኖኅም ለእግዚአብሔር መሠዊያውን መሰውያውን ሠራ። ከንጹህም እንስሳ ሁሉ ከንጹህም ወፎች ሁሉ ወሰደ። በመሠዊያውም ላይ መሥዋዕትን አቀረበ። እግዚአብሔር አምላክም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፦ ምድርን ዳግመኛ ስለ ሰዎች ሥራ አልረግምም። በሰው ልብ ከታናሽነቱ ጀምሮ ክፋት ሁል ጊዜ ይኖራል። ደግሞም ከዚህ ቀደም እንዳደረግኩት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨት ማጨድ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም።